አሁን የምንገኝበት የረመዳን ወር ላይ እንደመሆኑ የተለያዩ የኢፍጣር ስነስርዓቶች ከዚህ በፊት ሲከናወኑ ስለመሆናቸው ስናነሳ ነበር። አሁንም አብሮነትን የሚገልጹ የኢፍጣር መርሃ ግብሮች መካሄዳቸውን ቀጥለዋል። ዛሬም ኦቪድ ሪል ስቴት ለእስልምና እምነት ተከታይ ማኅበረሰብ የኢፍጣር መርሃ ግብር እያካሄደ ይገኛል። ይህን ጉዳይ በተመለከተ ባልደረባችን ጀማል አህመድ እዚያው ነው የሚገኘው፣ መርሃ ግብሩን እየተከታተለ ይገኛል። ለዚህ ደግሞ ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ አሁን አግኝተነዋል። ነዋል ጀማል እንደምናመሸ በዚያ ያለው ስነ ስርዓት ምን ይመስላል፣ የሚለውን ለእኛም ለተመልካቾችም ብታደርስልን። አመሰግናለሁ። ምስክርና ትዕግስት ቀደም ብላችሁ እንግዲህ እንዳስተዋወቃችሁት ዛሬ የኦቪድ ሪል ስቴት በዚህ በዋና መስሪያ ቤቱ ማለት ነው፣ ከኢትዮጵያ የእስልምና ጉዳዮች ከፍተኛ ምክር ቤት እንዲሁም የኦቪድ ሪል ስቴት ከፍተኛ የስራ ኃላፊዎች ከሚገኙበት ዋና ስራ አስፈጻሚው ጨምሮ ከሚገኙበት የኦቪድ ሪል ስቴት የኢፍጣር ስነ ስርዓት በመካሄድ ላይ ነበር የሚገኘ አሁን መሰረቱ ዝግጅቱ ተጠናቆ ወደ ሁሉም ወደ ቤቱ እየገባ ያለበት ሁኔታ ነው ያለው። እንግዲህ የኢፍጣር ስነ ስርዓቱ 1446ኛውን የረመዷን ወር ምክንያት በማድረግ ነው። የረመዷን ወር እንደሚታወቀው የመተዛዘን የመከባበርና የአንድነት መሆኑ ይታወቃል። ይህንንም ታሳቢ በማድረግ በዛሬው ዕለት የኦቪድ ሪል ስቴት ከማህበረሰቡ ለተውጣጡ የእስልምና እምነት ተከታዮች የኢፍጣር ስነ ስርዓት አካሂዷል። ይህንኑ መሰረት በማድረግ እንግዲህ ከኢትዮጵያ ከኢትዮጵያ እስልምና ጠቅላይ ምክር ቤት ተወክለው የተገኙት የፕሬዚዳንት ጽህፈት ቤት ኃላፊ ኡስታዝ አቡበክር አህመድ ረመዳን የመተዛዘን የአንድነት ወር መሆኑን ጠቅሰው በልዩነት ሲናገሩ ነበር። እንግዲህ መተዛዘንን በቀሪው ሁለንተናዊ ወራትም አበክረን ልንቀጥልበት ይገባል የሚል መንፈስ ያለው መልእክት ሲያስተላልፉ ነበረ። በመቀጠል ንግግር እና መልእክት ያስተላለፉት ደግሞ የኦቪድ ትሬዲንግ ዋና ስራ አስፈጻሚ አቶ ቢኒያም በየነ ናቸው። እንግዲህ በዛሬው ዕለት ከኢፍጣር ስነ ስርዓቱ ባለፈ የሙስሊሙን ማህበረሰብ አንድነት እንዲሁም ተደራሽነት፣ አካታችነት ሊያግዙ የሚችሉ ፕሮጀክቶችን በዛሬው ዕለት ይፋ እንደተደረጉ ተናግረዋል። ከነዚህም መካከል እንግዲህ ኦቪድ ገላን እዚህ የሚገኘው ዋና መስሪያ ቤት ማለት ነው። የሙስሊሙን ተጠቃሚነት የሚያጎሉ ሁለት ፕሮጀክቶችን ቀርጿል። ዛሬ እነሱን የማስጀመሪያ ፕሮግራም ማስጀምሯል፣ አካሂዷል ማለት ነው። አንዱ እንግዲህ ናጃሽ ቪሌጅ የተሰኘ የሙስሊሙን ማህበረሰብ ተጠቃሚ ለማድረግ የተጀመረ ፕሮጀክት ነው። ናጃሽ ቪሌጅ እንግዲህ በራሱ የተለያዩ መሰረተ ልማቶችን ያቀፈ ነው። ለምሳሌ መስጅዶችን፣ ትምህርት ቤቶችን፣ ሆስፒታሎችንም ያቀፈ እንደሆነ ስራ አስፈጻ ሚ ሲናገሩ ተስተውሏል ማለት ነው። ይሄኛው ከዚህኛው በተጨማሪ ደግሞ የሙስሊሙ ማህበረሰብ በሌላው መንገድ ደግሞ ተሳታፊ ለማድረግ የሚያስችል ከወለድ ነጻ ኢስላሚክ ፋይናንሲንግ አገልግሎት የቤት ቁጠባ ወይም ደግሞ ቤት ተደራሽ እንዲሆኑ የቤት ቁጠባው ተጠቃሚ እንዲሆን ኢስላሚክ ስርዓቱን የጠበቀ አሰራርን ለመዘርጋት እየተንቀሳቀሰ እንደሚገኝ ስራ አስፈጻሚው ጨምረው ተናግረዋል። ኡስታዝ አቡበከር አህመድ እንግዲህ ኦቪድ እንደ ማህበረሰብ ለሚያደርገው ሞዴል የሆኑ ስራዎች አድናቆታቸውን ገልጸው ለዚህም አክብሮት እንደሚገባቸው ገልጸዋል። በቀጣይም ከኦቪድ ጋር በትብብር ለመስራት እንደሚያስቡ እንደሚገባም እንዲሁም መልእክታቸውን አስተላልፈዋል። በአጠቃላይ የኢፍጣር ስነ ስርአቱ የነበረው ቆይታ ይህንን ይመስላል። ስለተከታተላችሁ እናመሰግናለን። ባልደረባችን ጀማል አህመድ ኦቪድ ሪል ስቴት ያዘጋጀውን የኢፍጣር መርሃ ግብር ተከታተለ። ስላደረስክን መረጃ ከለብነው የምናመሰግነው፣ መልካም ምሽት ይሆንልን።